ሰላም ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት አመሻችሁ? ምሽት ኦኬ ዶኬ ነው ፋይልላ ፎርፎር ነው። ብቅ ጥልቅ ፈካ ደመቅ ብዬ ጦሽ ጠንቧ ብዬ መጥቻለሁ ማለት ነው። ጠዋት እንዳልኳችሁ ዛሬ ነቀታ አለ፣ ድብደባ፣ ፈለጣ፣ ዘበጣ፣ ለበጣ፣ ቦክስ ምናምን አለ ብዬ ቶስ ብዬ የላችሁ ነበር አደል አው። ከዛም በኋላ ልንገራችሁስ፣ ልዑል ልዑል ተቦቀሰ ተቦቀሰ አናቱን ይዞ ደው አርግቶ ጨምድደው ጨምድደው ጨምድደው ለቀቁት። አው ተደበደበ። ከዛም በኋላ ይሄን እየመጣችና ማን ደበደበ ብላ ፌንት ግጭች። አንገቱ ስር ጥምጥም ያዙ ይልቀቁኝ፣ በፍጹም እሱም ማንድ ያደርግም ስትል፣ ያብ ደግሞ ማለት ከዛ ቂዊቂዊቂዊቂዊ እያለች ሄዱ ወደ ያብ ሄለች ሄደች ሄደች ሄደች። ወይ ወይ ተከስታለ። ድራማው ግን እንዴት ደስ ይላል! ማርያምን፣ ድራማው ወይ ወይ! እንዲሁ ልዑል የሐኪም ቤቱ ቀለም አደራረጉና ይሄ ለቁስል የሚደረገው መድኃኒት አደራረጉ ራሱ አሪፍ ነው። እናቴ ትሙት፣ አብየተ ጌታ ሆይ አብየት፣ አብየት። አሁን ይሄ የልዑል ፊት የተቦቀሰ ይመስላል፣ የተቦቀሰ ይመስላሉኝ የተቦቀሰ ይመስላል ብሎ አንዱ እጁ ላይ ማ እንደዚህ ጫር አድርገውታል። ይሄ በቁስል ማድረቂያው ማለት ነው። ወይ ድራማ፣ ወይ ድራማ፣ ወይ ድራማ እ ለማንኛውም ማለት ነው። ይሄኔ እኮ የተሳደባችሁ ትኖራላችሁ። ዘራፍ የአብን ጭምድድ ያደረጋችሁ ትኖራላችሁ። ለማንኛውም ልዑል የተቀባውን የሀኪም ቤትንትን በደንብ ልብ ብላችሁ ይዩት፣ ደምና ቀለምንም ለዩ። ሲቀጥል ደግሞ አንድ እንዴ፣ ኧረ ተው እናንተ ድራማ ነው እየሰሩ ያሉት። ድራማ ነው ድራማ ነው። ለማንኛውም ማለት ነው። እሺ በመቦቀ ሲሆን ያብ ያዘ እና ልዑል ላይ ዝቶ ነበረ። አዎ ተናግሮን አደርጋለ። አቤት ያብ እኮ ግን ሸንቃጣ ወንድ ነው። በቃሉ ሚጸና አደርጋለው ያለውን ቄው ነው የሚያደርገው። እኔ ከዛ ሁሉ ግን የታየኝ ብድቡም አይደለም ምኑ የልዑል የያብ መኪና ስታምር ውሃ ነው የምትመስለው። መኪናው ላይ ነው እንደ ሂዶ ቀልቤ እርፍ ያለው ውሃ። መኪናዋ ራሱ ጠጡኝ ጠጡኝ፣ ውሃ ጨምራችሁ ጠጡኝ ትላለች መኪናዋ ራሱ፣ እንዴት ታምራለች! ዋይ ዋይ መኪናው ጥርት ያለች በሸንቃጣ ቆፍጣና በክብሩ የማይደራደር ወንድ አንበሳ ደስ አይለም? እግዚአብሔርና ወይ ቆፍጥን ያለ በራሱ ሂጂ ክሰሽኝ አላት እኮ ሂጂ ክሰሽኝ አያችሁ፣ ከባለስልጣን ጋር የሚውል እንደዚህ ዥርጠጥ እያለ ነው የሚናገረው። ስቲል ብላጓል ወይ እንዲመጣለን ጂጂ ጂቢ ጉሮሮሽ ደረቀኩ እነሱ ለሚዋቀሱት እኑ እሰይ this is good። አዎ ጉሮሮዬም ደረቀኝ እና መኪናዋን እኔማ ልቤ ሁሉ መኪናዋ ላይ ነው እርፍ የእንዳልክንና የእሱ መኪና ሳስተያየው ተከስተ ለማንኛውም ማለስ ያ በክብሬ የሚመጣ በክብሬ አልደራደርም አለ ደሞ ብዩ አለው ጠብቃት ብዬ ዝቼ ነበረ አደረግኩት አለ ከዛም ደግሞ ሄልሻ እንዲያለች ሚንቅር ሚንቅር ሚንቅር ሚንቅር ብላ ሄሉ ሄደች ሄደችና ለኦለን ማንድ ትነካብኛል አልፈልግ ምናም ብላ ልጥጥጥጥ በአክሽን እኮ ነው ደግሞ ማሳያችሁ ምታዩኝ እየመሰለኝ ማለት ነው ልጥጥጥጥ እያለች ከዛ ቅፍ ያደርገታ ደረቱ ላይ ሄዳለን ጠፍ ለጥፍ በቃ ጠረኑ ሁሉ እኮን ይናፍቀት። እኛን እዚህ አጃጅሉና እነሱ በዚች በውሃ በመሰለች መኪና ሄሎና እሱ ተያይዘው እልም ነው እናቴ። ህዝቡን ጭንቅላቱን እንደዚህ ያጦዙታል። ጦስ ነው የሚያደርጉ ሰው እውነት መስሏችሁ። ይህን ጭንቅላታችሁ የጦዘ ስንታል እና ምን ለማለት ፈልጌ ነው፣ ጭንቅላታችሁ አይጡዝ። ድራማ ነው ልዱ ነገሩ ድራማ ነው። ልዑልም የተቀባው ያኪም ቤቱን እንትን ነው እንጂ ተፈንክቶም ተለብጦም ተደብድቦም አይደለም ድራማ ነው። በደንብ ነው ከፊቷ ሄሉ ልዑል፣ እንዲሁኖ አንቧ አንዶ ቀጥ ይላል። እንዴ እናንተ ሄሉን ማያውቃት አለ እንዴ? ያብጋ ያብጋ ሂዳ ደረቱ ላይ ልጥፍ እኮ ነው ያለችበት። ልጥፍ ልጥፍ አለችው። ቀለበቱንማ ድድራለለች ወይ ትወደዋለች እኮ እሱ ረዳት አለ ወይ ደስ ሲል ልትጥፍ በቃ ያልሽ ደረቱን ዕቅፍ አድርጋ ልትጥፍ አለችበት ማለት ነው። ለማንኛውም አትደንግጡ፣ አትደናበሩ፣ አትበርግጉ ለማለት ፈልጌ። ለእናንተ አዝኝ ነው። ወይኔ እንዲያጃጅሉናል ህዝቡን እንዲያጃጅላሉ ወይኔ ጉዳች ለማንኛውም ማለት ነው። እግዚአብሔር ምስክሬ ነው። ድራማ ነው ይሄ እየተሰ አሁን ዛሬ ጠዋት ብያቸዋለን። ትናንትና እኛ ስቀን ወይ ወይ ብለናል። ዛሬ ድብድብ ነው ይዞ የሚመጡት ብዬ አላልኳችሁም? ጠዋት ጠዋት አላልኳችሁ? ነገ ደግሞ የሰላም ነገር ይዘው ነው የሚመጡት። ለማየት ያብቃችሁ። እና ድራማ ነው እየተሰራ ያለው፣ እየልዑንም የተቀባውን የፊቱን እንትንም ማየትም ትችላላችሁ። ሁለተኛ ደግሞ ሄልሻ የእውነት ቢሆን እንደው ሄሉ እምቧ ስቅስቅስቅስቅ ነው እንጂ የሚለው እንዲነች እንደው ሄሉ አይደለም። እና ሄዳችሁ መጥፎ መጥፎ ኮሜት አትጻፉ አትጻፉ እነሱ ነገ ፍቅር ሆኖ ይመጣሉ። ገና እኮ ቅፍ ሲያደርጋ ደረቱ ላይ ልጥፍ ያለችው እ ከልቧ መሰላችሁ እንዴ ቀለበት አውልቆ ቀለበት አውልቅ ያት በሏት። ከዛሬ ጀምራችሁ ቀለበት መቼ ማታውልቀውም። ቀለበት የእሷ የያብነች ነች። ያ በጤፍ ያ በፍጹም አይተዋትም ሄሉን እግዚአብሔር ምስክሪ ነው። በፍጹም መኪናዋ ግን አታምርም። እግዚአብሔር መኪናዋ ውሃ ነው የምትመስለው። ደግሞ ጠብራሪ ያለበቃ ዘና ያለበቃ

ምንም ነገር አትደንግጡ። እግዚአብሔር ምስክሬ ነው። ድራማ ነው። እራሳችሁ አይታችሁ ራሱ ፍረዱ። ሄሉ የሆነ ነገር ቢሆን እንደ እንቦ ይደርቃል። እንዲ ሲቀጥል ደግሞ የአብጋ ሂዳ ራሱ ደረቱ ላይ ኩለጠጥ ያለችው እና ድራማ ነው። ልዑልም አልተፈነከተም ቀለም ነው የተቀባው እና እንደዚህ አትደንግጡ፣ አትሸበሩ ለማለት ፈልጌ ነው። ሁሉ ሰላም ይሆናል። ክፉ እናንተ ናችሁ እንጂ የምትጦዙት ይዙ በሮቹ ይጦዛሉ። እነሱ ብራቸውን ይሸቅላሉ። እናቴ እናንተ ትጦዛላችሁ። እናንተ ጭንቅላታችሁን ትስታችላ፣ እነሱ አሪፍ ብር ቢዝነስ ይበላሉ። እንዴ እየተዋቀሱ ህዝቡን እያስበጨጩ እያካልነቱ እነሱ ብራቸውን ላጥ ይብላይ ለእናንተ አረባገ ይይ ራሴን ኩላሊት ሳምባይን ለምትሉ እነሱ ስራቸውን እየሰሩ ነው። ሄሉና ያብም ራሱ አልተጣሉም አልተጣሉም። ገላ ድራማው ይቀጥላል። ክፉ ነገር አትናገሩ። ሄሉና ያብ አይለያዩም። በሰበቡም እንደውም የያብን መኪና አየ ነው የያብና እንዳልክም መኪና ወዳደርኩኒ ዋይ ዋ ነው የምትመስለው፣ የሚስተር የንቆጭ መኪናዋ ደግሞ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ክፏችሁ ነው ያሳየኝ። ክፉ ነገራት ትናገሩ፣ ድራማ ነው። በደንብ ዩ። ልዑልም ጭንቅላቱ ላይ የተቀባውን ቀለም ዩ። የተደበደበ ሰው እንደዚህ ነው ወይ? ቀለሙንም ዩ። ይሄ ቁስል ማድረቅ እንትን እሱንም ዩ። ድራማ ነው። ሄሉ ደግሞ እንዲሁና ታቃውታላችሁ። ሄሉ እንዴት የምትጨልል ማለት ነው? እና ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ክፉን ያርቅላችሁ በመንገዳችሁ ሁሉ እግዚአብሔር አምላክ አምባ መጠጊያ ይሁንላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። በምትሄዱበት ሁሉ መድኃኒዓለም ይጠብቃችሁ። የማታ እንጀራ ሰፊ ይስጣችሁ። ክፉ ሁሉ አያሳያችሁ። ከጓደኛ ጠላት፣ ከጓደኛ ምቀኛ፣ ከጓደኛ ሸረኛ፣ ተንኮለኛ፣ መተተኛ፣ አሽሙረኛ ያድናችሁ። የምሰሩበትን ብር እግዚአብሔር እፍ ብሎ ይባርክላችሁ። ፍቅረኛ ካላችሁ ከኤሌክትሪክ ለበጣ ዘበጣ ሰውሮ በአካል የምትወዱት የምትንከባከቡት የሚንከባከባችሁ ባል ይስጣችሁ። ከኤሌክትሪክ ለበጣ ዘበጣ ዛሬ እሞ ነገ ቴሌግራም ከሚቆም ምች መጋኛ ይሰውራችሁ። አሜን እያላችሁ እናንተ የማታ ምርቃት ነው። እንጀራ ይክፈትላችሁ። የተረጋጋ ድንቡሼ ገላየን የማር ወለላይ የምትሉት ባል ይስጣችሁ። ባል ለሌላችሁ ባል ይስጣችሁ። ትዳር ለሌላችሁ ትዳር ይስጣችሁ። ባለካ ትዳር ነው የሚባለው አደለ እንዴ? ልጆች ላሌላችሁ ልጆች ይስጣችሁ። ስራችሁ መድኃኔ ዓለም ይባርክላችሁ። ከመዳባችሁ ጋር ድንቡሼ ገላየን የማር ወለላይ ያለ ፍቅር ያድላችሁ። ምቀኛውን ያዝላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽ ምንም ነገር ክፉ አትናገሩ። እግዚአብሔርን ድራማ ነው እሺ ያብና ሄሉም አልተጣሉም። ያው ይቀጥላል፣ ድራማ ይቀጥላል። እንደዚህ እየተባለ ነው እንትም የሚባለው ግን ይሄ ያ መኪና ተመቺ ሳኛልሽ መልካም ምሽት እናንተስ እንዴት አያችሁ?